ሰላም ጤና ስትልን ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ሐሳብ ላይ ፕሮግራማችን ጀምሯል። ዛሬም በሐሳብ ላይ ፕሮግራማችን እንግዲህ ሁለት የሀገር ውስጥና አንድ ከዓለም አቀፍ ጉዳይ መርጠን ስቱዲዮ ተገኝተናል ማለት ነው። በዚህም ሰዓት ወደ እናንተ እያደረሰን እንቆያለን። ከመሸጋገሪያ በኋላ እንመለሳለን። ሰማንያኛው የተባበሩት መንግስታት ጉባኤ ከወትሮው የአፍሪካ ሀገራት መሪዎች ጠንከር ያለ አቋም የያዙበት ሲሆን፣ ኢትዮጵያም የቀይ ባሕር መጠቀም መብት ሐሳብን በጠንካራ አቋም ገልጻለች። የቀይ ባሕርና የሕንድ ውቅያኖስ ለሁሉም ክፍት መሆን አለበት ስትልም ለዓለም አሳውቃለች። ይህን ጉዳይ በስፋት እንመለከታለን። ታሪካዊው የኢትዮጵያና የራሻ ግንኙነት ከጊዜ ወደ ጊዜ እየጠነከረ በመምጣት ወደ መተማመን ደረጃ አድጓል። በዓለም መድረክ ተጽዕኖ ፈጣሪ ከሆነች አገር ጋር የሚደረጉ ግንኙነቶች ዲፕሎማሲያዊ ፋይዳዎች በሐሳብ ላይ ፕሮግራማችን በሁለተኛነት እንዳስሳለን። መቋጫ ያጣው የጋዛ ጦርነት መወሳሰብ መካከለኛ ምስራቅን በመዝለል ዓለምን ለሁለት ከፍሏል። ይህ በዚህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ያስቆማል ያሉትን የሰላም አማራጭ አቅርበዋል። ይህ የትራምፕ የሰላም አማራጭ የተራዘመውን የጋዛ ሰቆቃ ያቆመው ይሆን? የዓለም አቀፍ ጉዳያችን ይህንን በስፋት ይመለከታል። ሐሳብ ላይ የተጀመሩ አልኩብራት ተመልካቾቻችን ዛሬም እንግዲህ ሶስት በመግቢያ ላይ እያስተዋወቅናችሁን ሀሳቦችን እያነሳን እዚህ ከስቱዲዮ ከእናንተ ጋር እንቆያለን ማለት ነው። ደረሰ አማረ ውብርስ ተሰማና የሚነቃቸው ያለማርም ለቀጣይ ደቂቃዎች እነዚህ ሶስት ሀሳቦችን እያነሳን እያፍታታን እየተወያየን ከእናንተ ጋር እንቆያለን። አብራችሁን እንድቆዩ ከወዲኑ እንጋብዛለን ማለት ነው። እንግዲህ ደረሰና ውብርስ እንኳን በሰላም መጣችሁ። እንኳን ደህና ቆየ። መስቀል እንዴት ነበር? ከመስቀል በኋላ ተመልሰናል። ቆንጆ በስፋት ከሚከበሩ ባህላት ናቸው። እንግዲህ ሶስቱም ሁሉም ብሔር ብሔረሰቦች ጋር የሚከበሩ ባህላት ናቸው። እሱን ጨምሮ ቀጣይም ደግሞ ሬቻ አለ እያለ ነው የሚቀጥለው እና እንኳን አደረሳችሁ እናንተንም የኢትዮጵያ ሕዝብንም እንኳን አደረሳችሁ እያለን ፕሮግራማችንን እንጀምራለን። በዚህ ሳምንት በጣም መነጋገሪያ የነበረ እና እኛም የመጀመሪያ ጉዳያችን ብናደረገው ብል ያሰብኩት ሰማንያኛው የተባበሩት መንግስታት ጉባኤ ብዙ ሀሳቦች ተነስተውበት፣ ብዙ ክርክሮች ተነስተውበት ነበር። እንግዲህ የኢትዮጵያንም ጉዳይ ብዙም ትኩረት ባያገኝም የኢትዮጵያና የግብጽ ጉዳይ በተለይ ከህዳሴ ግድቡ ጋር ተያይዞ የተነሱ ሀሳቦች አሉ። የጋዛን ጉዳይ በስፋት ማንሳት እንችላለን። ብዙ ጉዳዮች ተነስተዋል። ከዚህ ውስጥ ግን አንዱን ሀሳብ አንስተን አብረን ነው የምንቆየው በተለይ ኢትዮጵያ የተገኘችበትና ና በፕሬዚዳንቷ ተወክላ ያነሳችው ሀሳብ በተለይ የቀይ ባህር ጉዳይ ና የባህር በር ጉዳይ በጣም ትልቅ ትኩረትን ያገኘ ና በተለይ ክቡር ፕሬዚዳንት አያስቀስላሴ ያነሱት ሀሳብ አለ። ቀይ ባህርን ጨምሮ የህንድ ውቅያኖስ እነዚህም የውሃ አካላት በአብዛኛው የዓለም ህዝብ መጠቀም ያለበት ና ለሁሉም ክፍት መሆን አለበት የሚል ሀሳብ በተደጋጋሚ አንስተዋል። ኢትዮጵያ ልክ የመንግስታቱ ድርጅት ስብሰባ ሲካሄድ የምታነሳው ሀሳብ ብዙውን ጊዜ የባህር በር ጉዳይ ና የቀይ ባህር ጉዳይ የሁላችንም ጉዳይ ነው። የፍትሐዊነት ጥያቄ ነው ለመብት ጉዳይ ነው። በታነሳለች እና እነዚህ ጥያቄዎች እየቀጠሉ ነው እንግዲህ ያሉት እና በዚህም ላይም ከተነሱ ትልቅ ጉዳዮች ኢትዮጵያ የራሷን ሀሳብ ያንጸባረቀችበት እና ምናልባትም የብሔራዊ ጥቅሟንም ያሳይችበት ተብሎ የተነሳው የቀይ ባህር ጉዳይ ነው የሚታይበት። ታያስ ስላሴ እንግዲህ በዚህ ሀሳብ አንስተዋል። በተለይ ኢትዮጵያ ቀይ ባህር ወደዛ የመውጣትም ፍላጎትም እንዳላት እና ለኢኮኖሚ እድገቷም ለሌሎችም እንደሚጠቅም አንስተው እነዚህ የውሃ አካላት ለሁሉም አካላት ለሁሉም ሀገራት ክፍት መሆን አለባቸው ብሎ ያነሱት ነገር አለ እና ወደ ደረሰ ሊድ እና ከደረሰ ሊመሰል ጀመር። በተለይ እነዚያን እንግዲህ ትላልቅ ብዙ ሀገራት በጠቅላይ ሚኒስትርም የተወከሏል፣ በፕሬዚዳንታቸውም የተወከሏል። ትልልቅ የዓለም ሀገራት የተወከሉበት ትልቅ ተቋማት መሪዎች ያሉበት መድረክ ነው እንግዳ የመንግስታቱ ድርጅት ማለት ነው። እነዚህ ስናነሳ እነዚህ ትላልቅ ጉዳዮች ኢትዮጵያ ለኢትዮጵያ ትልቅ ጉዳይ ነው። የባህር በርም የቀይ ባሕርን ጉዳይ ማንሳት እና እነዚህ ትላልቅ መድረኮች ላይ ኢትዮጵያ እንደዚህ አይነት ትላልቅ ሀሳቦቿ ማንሳቷ ምን እንድምታ ሊኖረው ይችላል፣ ምን ይዞ ሊመጣ ይችላል ከሚለው ተነስተን ወደ ውብርስ እንሄዳለን። ያው በጣም አመሰግናለሁ በቅድሚያ ቀደም ሲል እንደገለጽከው ነው የኢፌድሪ ፕሬዚዳንት አምባሳደር ታዬ አጽቀሥላሴ በተባበሩት መንግስታት ጠቅላላ ጉባኤ ላይ ያደረጉት ንግግር በብዙ መልኩ ካየ ነው የኢትዮጵያን ጥቅም የኢትዮጵያን ፍላጎት ያንጸባረቀ ነው ብለን ማንሳት የምንችለው ጉዳይ ነው። እንደው በንግግራቸው ያነሷቸው ዋና ዋና ነጥቦች አለም አቀፉ ማህበረሰብ የኢትዮጵያን የባህር ተደራሽነት በተመለከተ ምን አይነት አቋም እንደያዘች ለማስገንዘብ እንዲረዱን ለማድረግ ትልቅ እድል የፈጠረ ነው። ያንን እድል በበቂ ሁኔታ ተጠቅመንበታል ብዬ አስባለሁ። እንግዲህ ፕሬዚዳንቱ ያነሱት ትልቁ ነገር ኢትዮጵያ በቀይ ባህርና በህንድ ውቅያኖስ መካከል በተለይ ደግሞ ወደብ ያላቸውም የሌላቸውም ሀገራት እኩል የሆነ ተጠቃሚነት መኖር አለበት የሚል ሀሳብ ነው ያነሱት። እኩል ተጠቃሚነት ብቻ ሳይሆን ለሁሉም ደግሞ ክፍት መደረግ መቻል እንዳለባቸውም እንደዚሁ አሳስበዋል። በዚህ ጉባኤ ላይ እንደውም ነገሩን የገለጹበት መንገድ የሰው ልጆች የጋራ ውርስ ወይም የጋራ ሀብት ነው እነዚህ ባሕሮች ብለው ጠቅሰዋቸዋል። ከቀይ ባሕር ጋር የተገናኘው ጉዳያችን በብዙ መልኩ ሲነሳ እንደነበር ይታወቃል። በሕንድ ውቅያኖስ በኩል ኢትዮጵያ የነበራት ሚና የነበራት ቁጥጥር እንደዚሁ በልኩ ከቀይ ባሕር እኩል ተነስቷል ብዬ አላምንም። ምክንያቱም እንደሚታወቀው በታሪክ አጋጣሚ በዘይላና በርበራ በተመሳሳይ አዱሊስ ምጽዋ እና አሰብ ላይ ሰፊ ቁጥጥር የነበረን ሀገር ነን። ግን በጊዜ ሂደት ቀስ በቀስ ከነዚህ ሁሉ የባህር ጠረፎቻችን የራቅንበትና ወደ ባልባ ሀገር ሆነን የቀረንበት የታሪክ አጋጣሚ አለ። ይህንን ለታሪክ አጥናዮች እንተን ግን ኢትዮጵያ በዛ ባህር አካባቢ እንደነበረች ማሳያ ነው። ስለዚህ በሆነ የታሪክ አጋጣሚ ኢትዮጵያ የሀብቱ ተጋሪ ነበረች ማለት ነው። ስለዚህ እንደዚህ አይነት ውሃማ አካላቶች የሁሉም ዜጎች የሁሉም የሰው ዘር በሙሉ ሊጋሯቸው የሚገቡ የጋራ ሀብት መሆናቸውን ወይም የጋራ ውርስ ለመሆናቸው ኢትዮጵያ ጥሩ ምሳሌ ነች ብለን ማንሳት የምንችለው ጉዳይ ነው። ድልም ይፈጥራል ብዬ ነው የማስበው። እንግዲህ ቅድም እንዳነሳ ነው ትላልቅ የሀገር መሪዎች ያሉበት ትላልቅ የሀገር ተቋማት መሪዎች ያሉበት ስብሰባ ጉባኤም እንደመሆኑም ኢትዮጵያ እውነቷን ከማስገንዘብ አንጻርም ትልቅ ሚና ይኖራል ብዬ ማስበው እና ሎቭ ዘሲ ቅድም ያለው የውሃ ሕግ ወይም ደግሞ የባህር ሕግ ቅድም የምንለው ሶስት ትልልቅ ምሶሶዎች አሉት። እንግዲህ ደረስ የተወሰነ አንስቶታል። በተለይ ነፃነትን ይላል የሀገራትን ነፃነት እስከጠበቅ ድረስ ውሃውን መጠቀም በግል በጋራ መጠቀም ይቻላል የሚል አለው። ሌላ ነገር ደግሞ ሉዓላዊነትን ቅድም እንዳነሳው ከኮስታል ሀገራት ወይም ደግሞ የባህር ዳርቻ ሀገራትን እስከሚዋሰኑበት ድረስ ከዛ በኋላ ያሉትን ሀገራት መጠቀም እንደሚችሉ ያንም ሉዓላዊነትን ከበረና ሶስተኛውና ትልቁ ቅድም ያነሳ ናቸው የጋራ ሀብት ናቸው የሰው ልጆች የጋራ ሀብት ናቸው ውሃዎች ክብሩ ፕሬዚዳንቱ የሚያነሱት እና እነዛን መነሻ በማድረግ ነው እንግዲህ ኢትዮጵያ ብዙን ጊዜ እያነሳች ያለችው ይሄንን የዓለም የውሃን ህግ ምክንያት በማድረግ ማለት ነው። እንዴት የሚለውም ኢትዮጵያ ብዙን ጊዜ ክብሩ ጠቅላይ ሚኒስትሩም ከሶስት አራት ጊዜ በላይ ስለ ባህር በርና ቀይ ባህር ሲያነሱ በሰላማዊና ሰላማዊ መንገድ ብቻ የሚል ነገር ያነሳሉና ኢትዮጵያ የተባበሩት መንግስታት ጉባኤ ላይም ስደርስ፣ ትላልቅ ሀገራት ጋር ስደርስም እኛ ይህንን ነገር ወይም ደግሞ ወደ ባህር በር መውጣት የምንችለው ቀይ ባህር ማሳረንን ልክ እንደ ሌሎች ወንድሞቻችን መጠቀም ብችለው በሰላማዊ መንገድ ብቻ የሚል ሀሳብ ብዙውን ጊዜ ይነሳል እና ውቤ ኢትዮጵያ እነዚህን ጉዳዮች ማንሳት ቀጥላለች፣ በሰላማዊ እና ሰላማዊ መንገድ ብቻ። እነዚህን ጉዳዮች ስናያቸው ዓለም አቀፉን ሕግ ተከተለ ዓለም አቀፉን መርህን በተከተለ ኢትዮጵያ በሰላማዊ መንገድ ወደ ቀይ ባህር መውጣት አለብኝ እችላለሁም የዓለም አቀፉን ሕግ ተከትዬ ባህር በር ማግኘት አለብኝ ብላት አንሳለች እና እነዚህ አይነቶች ላይ መድረኮች ላይ እነዚህን አቋም ይዞ መድረስ ኢትዮጵያ ጥያቄዎቿን እንዲመለስላት ከማድረግ አንጻርስ ከሌሎች ሀገራት ጋር የሚኖራትን ግንኙነት ከማጠናከር አንጻርስ ምን ሚና ሊኖር ይችላል የሚለውን ከአንቺ ጋር ደግሞ እናንሳ። ጥሩ። የሰማንያኛው የተባበሩት መንግስታት ጉባኤ የኢትዮጵያ ተሳትፎ ቅድሚያ አንድ ሁለት ነጥቦች እዛ ላይ ለማንሳት ኢትዮጵያ እንደወትሮ ሁሉ ከሀገራዊ ጥቅምና ፍላጎቶቿን ከማንጸባረቅ ባለፈ እንደዚሁ በመሰረተችው ቤት ሰማንያኛ አመቱን ገደማ ቆጥሮ ባለበት ጊዜም ዛሬም ለአህጉሯ ድምፅ የሆነችበትን እንደዚሁም ደግሞ ለሌሎችም በትብብር ላይ መሰረት ያደረገን ልማትና ብልጽግናን ሁል ጊዜ ወደፊት የምታይ ሀገር መሆኗን እንደዚሁ ያንን ያጸናችበት መድረክ ሆኖ ሌላኛው መድረክ ሆኖ አግኝቼዋለሁ። ምክንያቱም ቅድም ደረሰ አፍሪካዊ መሪዎች በነገራችን ላይ ጠንከር ያለ አቋም ይዘው የወጡበት ነው። የኬንያውን ፕሬዚዳንት ዊሊያም ሩቶን እናነሳለን። በተለይ አፍሪካ በጸጥታው ምክር ቤት ሊኖራት የሚገባውን ትልቅ ቦታም ጨምሮ ሌሎች የአፍሪካ ሀገራትም ከውትሮ ይልቅ በጣም ጠንከር ያለ የአፍሪካን ሀሳብ አንጸባረቁበትም ነበረ። ጥያቄ ኢትዮጵያም በተደጋጋሚ ታነሳው የነበረ ሀሳብ ነው። ይሄኛው ጉባኤም ኢትዮጵያ እንግዲህ አሁን ላይ በሀገር ውስጥ ጉዳዩዋ ቁልፍ የሚባለው የብሔራዊ ጥቅም ፍላጎቷ የሆነውን የባህር በር ጉዳይን እንደዚህ ባሉ ትልልቅ በሚባሉ የባለ ብዙ ወገን የውጭ ግንኙነት መድረኮች ላይ ከማንጸባረቅ ባለፈም ለሌሎችም ቅድም እንዳ የተነሳ ነው እንግዲህ፣ ድምጽ ሆና የመጣችበት ነው። የባህር በር ለሁሉም ህዝቦች ለሁሉም ዜጎች ለዓለም ዜጎች በፍትሐዊነት መቅረብና ተደራሽ መሆን ያለበት ጉዳይ መሆኑን በዓለም ላይ ያሉትም የውሃ አካላት እንደዚሁ ለሁሉም የዓለም ዜጎች ፍትሐዊና የጋራ መብት መሆናቸውንም ያስገነዘበችበት ነው። ስለዚህ ይሄን እንደ አንድ ከዚህ በፊትም ያለውን አቋማን በውጭ ግንኙነት ላይ የራሷን ጥቅም አስከብራ ለሌሎችም ጥቅም መከበር ፊት መሪ ሆና የምትመጣበትን ሌላኛውን አጋጣሚ ያየንበት ነው ብዬ ያስባለው ሰማንያኛው የተመድ የተባበሩት መንግስታት ጉባኤ በዛ መልኩም አንድ ገጹ ልናየው እንችላለን። ሌላው የኢትዮጵያ በራሷ የውስጥ ጉዳይ ላይ አተኩራ ባነሳቻቸው በርዕሰ ብሔሯ በኩል ባነሳቻቸው የመድረኩ ንግግር ላይ እንግዲህ የባህር በር ጉዳይን ጥያቄውን በሀገር ውስጥ አጀንዳ ካረገችበት ጊዜ አንስቶ የሄደቻቸውን ተግባራዊ እርምጃዎች ወደኋላ መለስ ብለን እንድናስታውስ የሚያደርጉና አሁን ላይም በተለይ ቅድም ያነሳ አሁን የሰላማዊ የሆነውን አካሄድ ብቻ ያጸናችበት ሌላኛው ጉዳይ ነው። ምክንያቱም በዚህ ደረጃ አሁን ያለበት የባህር በር የኢትዮጵያ ፍላጎት በብዙ የዓለም ሀገራት ብዙ በዓለም ላይ እንግዲህ ድርሻ ባላቸው ወገኖች ተቀባይነትን የማግኘት ማግኘት ና የጉዳዩን አስፈላጊነት አጽንኦት እየተሰጠበት የመጣበትን ዲፕሎማሲያዊ ስኬትም አብራ አያይዛ እየሄደችበት ያለ ስለሆነ ሰላማዊ አካሄዷን አሁንም አጽንት የቀጠለችበት ነው። የኢትዮጵያ የባህር በር ፍላጎት ና ሰላማዊ አካሄዷ እንዴት ና እንዴት ያሉ ናቸው ምንድን ነው መገለጫዎቻቸው ብለን ስናነሳ ፕሬዚደንት አያስቀ ስላሴ የሚያነስ ካነሷቸው ነጥቦችም ጋር አያይዘን ማየት የምንችል ይመስለኛል። የመጀመሪያው ና መሰረታዊ ጉዳይ የባህር በር ጥያቄዋ ዓለም አቀፍ ህጎች የሚደግፉት መሆኑ በራሱ ሰላማዊ ጥያቄ ያደርገዋል። ኢትዮጵያ እየሄደች ያለችበትንም ካሄድ ሰላማዊ ያደርገዋል። እንግዲህ ይህንን ስንል የተጠቀሱት የውሃ አካላት የዓለም የውሃ አካላት ህጎች በምን አይነት ደረጃ ያዩታል? ኢትዮጵያ በዚህ እንግዲህ ለቀይ ባህር ወይም ደግሞ በጥቅሉ ለምታነሳው የባህር በር ተጠቃሚነት ፍላጎቷን ለማረጋገጥ ለምታነሳው ጥያቄ ፍትሐዊነቱን የሚያስገነዝቡ ናቸው። እዛ ላይ የሚቀመጡ ነጥቦች ይሄኛው መሰረታዊ ጉዳይ ነው። ሌላው ቀጠናዊ ሰላምና መረጋጋት ላይ የሚኖረው ሚና በራሱ ራሱን ችሎ ያለው አንድምታ ሰላማዊ ጥያቄ ያደርገዋል። ምክንያቱም ኢትዮጵያ አሁን ላይ በቀጠናዋ ግዙፍ ኢኮኖሚና ፖፑሌሽን ሆና ስታበቃ ባህር አልቦ ሀገር ሆና መቀጠሏ በራሱ ይዞት የሚመጣው አለመረጋጋትና ሌሎች ተያያዥ የቀውስ አንድምታዎች በራሱ የሚኖረው ትርጉም ኢትዮጵያ ያነሳችውን አሁን የባህር በር ተጠቃሚነት ፍላጎቷን ጉዳይ ፍታዊ የሚያደርገው ሰላማዊ የሚያደርገው እሷም የምትሄድበት አካሄድ ያንን የሚያስረግጥ ሌላኛው ነጥብ ሆኖ ልናነሳው እንችላለን። ሌላው የቀይ ባህር ራሱ የጂኦፖለቲካና የኢኮኖሚ ቀጠናዊ ትስስርን የሚያመጣ በመሆኑ በቀጠናው የሚቀነቀኑ የትኞቹም የቀጠናዊ ትስስር አንድነት በጋራ መልማት የሚባሉ ሬዎች ከእንደዚህ አይነት ጥያቄዎች ምላሽ ሳያገኙ ልናሳካቸው የምንችላቸው አይደሉም። ኢትዮጵያን ያህል ግዙፍ በቀጠናው ድርሻ ያላት ሀገር ይቅርና ለሁሉም ዜጎች ፍትሃዊ ጥያቄዎች፣ ለሁሉም ሀገራት ፍትሃዊ ጥያቄዎች ምላሽ ባላገኙበት ሁኔታ እንደዚህ አይነት የጋራ ራዕዮችን ይዞ መንቀሳቀስ አይቻልም እንደ ቀጠናም እንደ ሀገርም። ስለዚህ ይሄ ጤናማ ለሆነ የጂኦፖለቲካዊ ትስስር፣ ጤናማ ለሆነ ኢኮኖሚያዊ ትስስር የራሱን ፋይዳ ይዞ የሚመጣ ነው። ሌላው የኢትዮጵያን የባህር በር ጥያቄና ሰላማዊ አካሄዷን ያላቸውን ትስስር ትስስር የምናይበት አንደኛው ነጥብ ኢትዮጵያ እንግዲህ ይህን ጥያቄ ካነሳችበት ጊዜ ጀምሮ የገባችበት ጂኦፖለቲካዊ ፍጥጫ ነው። ከተለያዩ ሀገራት ጋር ይህንን በተመለከተ እንግዲህ የመጀመሪያውን ኤምኦዩ ካደረግን ከሶማሊ ላንድ ጋር ካደረግን ጀምሮ የተነሱትን ፍጥጫዎች ማየት እንችላለን። በተለያዩ አጀንዳዎች ባክ የተደረጉ ሀሳቦች መጥተዋል። ከሀገራት ከሶማሊያ ጋር የገባንበት እንደዚሁም ደግሞ የጃዙሪያን ግብጽንም ና ኤርትራንም እንቅስቃሴ የምናስተውለው ነው። ስለዚህ በእነዚህ ጂኦፖለቲካዊ ፍጥጫ ውስጥ በገባችበት ጊዜ ኢትዮጵያ ለምላሽ የሄደችባቸው ጉዳዮች የሰላም አማራጮችን ያስተው አይደለም ወይም ደግሞ ከአቋሟ ሸብረክ አድርገዋት ሌሎች የኃይል አማራጮችን እንድታማትር ያደረጓት አለመሆኑ በራሱ የኢትዮጵያ የባህር በር ጥያቄ አሁንም ሰላማዊ ፍላጎቱ ላይ ብቻ መሰረት አድርጎ የሚንቀሳቀስ ለመሆኑ ማሳያ ነው። ምክንያቱም ብዙ ትንኮሳዎች ነበሩ እንደምናስታውሰው ለነዛ የሀይል አማራጮችን ማማተር ሳይሆን የኢትዮጵያ አካሄድ የነበረው እውነቷን መሰረት ያደረጉ እንቅስቃሴዎችን ዲፕሎማሲው ላይ ይበልጥ በእርትታ የፖሊሲ ግቧ ነው ይሄ ሀገራዊ የፖሊሲ ግቤ ነው ብላ ወደፊት አምጥተዋለች ይህንን ለማስፈጸም ደግሞ የትኛውንም ሰላማዊ አካሄድ እከተላለው በማለት የሄደቻቸውን እርምጃዎች በነዛ አስቸጋሪ ጊዜያቶች እንኳን እንደ ማሳያ ማንሳት እንችላለን መድረኩ ትልቅ መድረክ ነው ወይም የተወሰነ አንስተዋለች ደረሰ ማንሶታል ኢትዮጵያ ብዙ ሀሳቦች ሀገራቷን የምትገልጽበት ቅድም እንዳነሳ ነው ነው ብዙ ሀገራት በተለይ አሁንም ጅምር ምናልባት በሌሎች ትላልቅ ሾዎች በጋዛ ጉዳይ በሌሎች በዩክሬን ራሻ ጉዳይ ነገርዬው ተሸፍኖ ስለቀረ እንጂ የኢትዮጵያ ተወካይና የግብፅ ተወካይ መሀል ሲደረጉ የነበሩ ኃይለኛ ጭቅጭቆችና የኢትዮጵያ መልስ ሲከታተለ ነበሩ። ሁለቱ ላይ ኢትዮጵያ እየሄደችበት ያለው መንገድ አሙቤ ያነሳሹ የኢትዮጵያን ጥያቄ እንደ ጸባጫሪነት የወሰዱ ሀገራትም አሉ ከግብፅ ጭምር ማለት ነው። እነዛም በደንብ ያስረዳችበት ጉዳይ ነው እና እነዛ ነገሮች እንግዲህ በዚህ ደረጃ ከሄዱ በሁለትዮሽም ኢትዮጵያ ሀሳቦቿን አስረድታ ምናልባትም ቅድም ያለ ናቸው። ፍላጎቶቿን የምታሟላ የኢትዮጵያ የባህር በር ጥያቄ ከራሱ አልፎ የጎረቤቶቿ ከጎረቤቷም አልፎ ደግሞ የአፍሪካን ወይም ደግሞ አህጉር አቀፍ እንደመሆኑም እነዚያ ነገሮች ማስረዳት ያስፈልጋል። ቅድም ያነሳናቸው ከሕግ አንጻርም የኢትዮጵያ ሕግ ባለሙያዎች ብዙ የሕግ ባለሙያዎች ያሉትና ከሕግ አንጻር እንዴት ይታያል የሚለውም ባለሙያዎቿ በያሉበት ቦታ ሁሉም የራሱ ሚና ከተወጣ የኢትዮጵያ ጥያቄ ምናልባትም፣ አሁን ትላልቅ መድረኮች ላይ አዎንታዎችን እያገኘ መጥተዋልና እነዚያ ጥያቄዎች መልስም የሚያገኙበት መንገድ ይፈጠራል ብዬ ነው ማስበው። እና ይህን ነገር አውርተንም ማንጠግበው ጉዳይ ነው። በጣም ሰፊ ጉዳይ ከመሆኑም አንጻር ሌላ ቀን የምንመለስበት ነው የሚሆነው። ኩብራን ተመልካቾቻችን ሀሳብ ላይ አሁን የሚቀጥላል ይሆናል። በሁለተኛ ጉዳያችን ደግሞ ከመሸጋገሪያ በኋላ እንቀጥላለን። አብራችሁን ቆዩ።